ወደለ የሚባል ነገር የለውም ማለት ነው። የክርስቶስ ኢየሱስ የመስቀል ሥራ ማለት ነው። አራተኛው ደግሞ ምንድነው? ለስዕል የሚጠቀሙበት ነው ወይም አንድ የታወቀ ሰዓሊ ማለት ነው። አንድ የታወቀ ሰዓሊ ስዕሉን በጥንቃቄ ሰርቶ ጊዜ ፈጅቶበት ሰርቶ ሰርቶ ሰርቶ አመት የሚፍጅበት፣ ስድስት ወር የሚፍጅበት ያንን ስዕል በትንብ አድርጎ ከሰራ በኋላ ያንን ስዕል በጣም በቃ ሲያጠናቅቀው ማለት ነው፣ ከአሁን ወዲያ ስዕሌ የኔ ብቻ ነው። ምንም አይነት ነገር እዚህ ላይ ማንም ሰው መጨመር አይችልም። ቅንጣት ያህል ያችን ስዕል ላይ ጭረት እንኳን መጨመር አይችልም። በቃ ፍጹም አድርጌ ሰርቻታለሁ ሲል ይሄንን ቃል ያወጣና ስዕሉ ላይ ምን ሆነ ይላል፣ ተፈጸመ ወይም ቴቴለስታ የሚለውን ቃል በስዕሉ ላይ ያስቀምጥበታል ማለት ነው። ስዕሉ ሙሉ ለሙሉ ተጠናቋል። እዛ ስዕል ላይ የማንም ጉብዝና የማንም ሌላ ሰዓሊ መጥቶ ስዕሉ ሊያበላሽበት አይችልም ጭረት እዚህ ጋር ጎደለው ብሎ ሊጨምርበት የማይችል ስዕል ነው ማለት ነው። ያ ስዕል ልክ ኢየሱስ ክርስቶስም አንድ እየሳላት የመጣች ትልቅ የዘላለም ሀሳብና አጀንዳን የምትሸከምለት ለዘላለም ከእሱ ጋር የምትኖር ሙሽራ የምትባል አለችው አንድ የሳላት ስዕል አለ በዘፍጥረት ውስጥ ገብቶ በዘልቁ ውስጥ ገብቶ በዘዳግም ውስጥ እየገባ በመጽሐፎች ውስጥ እየገባ በነዳዊት መዝሙር ውስጥ እየገባ በትንቢት መጽሐፍ ውስጥ እየገባ የሳላት አለ። የሳለ የሳለ የሳለ የሳለ የሳለ መጣና መጨረሻ ራሱ ተገልጦ ሳሊው ያንን ስዕል በመስቀል ላይ ሲፈጽመው ለስዕሉ ተፈጸመች ተብሎ አንድ ያያት አንድ ስዕል አለ። አንድ ሙሽራ አለ። አንድ የሆነ ህንፃ አለ። የተሳለ ህንፃ አለ። አንድ የዘላለም ፒክቸር አለ። በዘላለም ችሎታው የሳለው ስዕል አለው። ጌታ ኢየሱስ ክርስቶስ ስለዛች ስዕል ነው የተናገረው፣ ተፈጸመ ተብሎ ስዕሉ መንፈሳዊ ዓለም ላይ ተፈጸመ። በቃ አለቀ። ካለቀ ነገር ነው። አሁን ተነስተው እንደገና የተጀመረው እንጂ እኮ አለቀ፣ በቃ በኢየሱስ ዕይታ ውስጥ ያቺ ስዕል ታየች። ያቺ ሙሽራ ተስላ ስለታየች ለስዕሉ ማንም ጭረት ሊጨምርበት አይችልም። ከአሁን ወዲያ ተሰርቶ አልቋል የሚለውን ማዕተም አተመበት በዘላለም ስዕሉ ላይ ማለት ነው። እግዚአብሔር የተመሰገነ ይሁን። ድንቅ ነው አይደል? ጣም የሚገርመውና ግን አምስተኛው ነጥብ ምንድን ነው?